ግን ቆይ፣ የትኛው ይሻላል? ከተወደደ ማለት ከዛ በኋላ መከበር የሚባለው ነገር እኮ ይመጣል። ሙሉዬ፣ እየወደድኩሽ ካላከበርኩሽ ምን ጥቅም? አረ፣ ማወዳደሩ ምን አመጣው? ለምን ይወዳደራል? ምክንያቱም ሁለቱም አስፈላጊ ነው አይደል እንዴ? ሁለቱም አንድ ላይ የተያያዘ ነገር ነው። መከባበር ያለ መዋደድ፣ መዋደድ ያለ መከባበር፣ ይከባበራል ከተከባበረ ይዋደዳል። ሚኪ እንትን አደረገው እኮ ምንድነው? አይደለ ጂምናስቲክ ነው ያስመሰለው። ግን በጣም እስሙዝ ነው የሚሄዱት ሁለቱም ማለት ነው አይደል? እንዴ እስቲ እንነጋገር፣ ሲሪየስ እንነጋገር። ከተማው ሙሉ ይሄ አይ፣ የልጅ ነገር ታያለሽ ብዬ ነው የጠበቅኩት። አይደለም እነዚህ በጣም ይውል። አሁን ለምሳሌ ሰዎች እወድሻለሁ ይልሻል አንድ ሰው እና ሲዘረጥጥሽ ታያለሽ። አይሄድም። ሁለቱ አይደለ? የምር የሚወድሽ ከሆነ ያከብርሻል። ስለዚህ ሁለቱ የተያያዙ የተያዙ ናቸው። ለውድድር አይቀርቡም ነው አንዱ አንዱ

አንድ በሙያው በጣም የምታደንቁት የውጭ አገር ሰውም ሊሆን ይችላል፣ ለእኛም ሀገር ሰው ሊሆን ይችላል። ያንን ሰው በአበረከተው አስተዋጽኦ እጅግ በጣም ታከብሩታላችሁ፣ ግን መውደድ አይጠበቅባችሁ። ምክንያቱም ለመውደድ ማወቅ መቅረብ ያስፈልጋል። ስለዚህ ይሄን ሰው አከብረዋለሁ ትላላችሁ። ትወጅዋለሽ ከተባለ አይ አላውቀውም፣ ግን በጣም አከብረዋለሁ በስራው ይባላል። ማለት የፈለገችው እሱን ይመስለኛል መውደድ ለምሳሌ ሙድዬ፣ አንቺ በጣም ውድ ግልጽ ነው። በስራሽ እወድሻለሁ፣ ቤተሰባችን ነሽ እወድሻለሁ፣ ግን አከብርሻለሁ ማለት የሆነን ሰው ወደሽው ላታከብረው አትችይም። የሆነን ሰው ግን አክብረሹ ላትወጁ ትችያለሽ። ግን መውደድ መጀመሪያ መውደድ ሲመጣ ቀጥቀጥ ነው ማክበር የሚባለው ነገር አብሮ ነው የሚመጣው፣ አይለይም። አንድ ሰው ግን ማይወደው ሰው ሊያከብር አይችልም። ቆይ አሁን ተከባበሩ አይጸናም ብለን እኮ መወሰን አንችልም። ለምን መሰለን? አንተ አሁን ከእግር ኳስ ማን ትወዳለን? አይደለም አሁን ለምሳሌ ሮናልዶ ሮናልዶ በጣም ለእናቱ ክብር ስላለው በጣም ነው እኔ የማከብረው። በቃ ሪስፔክት አለ ይለሱ ገብቷል። ግን ለምሳሌ ሮናልዶ ስለዚህ አሁን መውደድና አክብሮት አንድ ላይ ይሄዳል አትልም እዚህ ጋር? ሜሲ ደግሞ አባቱንም እናቱንም እንዴት እንደሚወድ በቃ ሜሲ እናደንቃቸዋለን፣ እናከብራቸዋለን አሀ ነካ እንወዳቸዋለን። ስለዚህ እዚህ ሀሳብ ተስማምታችኋል? የተያዘ ነው ገና እንወያየበታለን። ገና ተስማምታችኋል? አንድ ሳንቲም ሁለት ገጽታ ነው ብለን እንሸዋለን። ኧረ ተረት አልተቻለችም፣ መሳሌ እየፈጀች አሁን አክብሮት ስንል ሰው አክብሮት ታላቅ ማክበር ሁሉ ነገር አለ አይደል? በጣም ሰፊ ነው። አገር ማክበር፣ ባህል ማክበር እያለን እናሰፋዋለን ማለት ነው። እስቲ ግን ስለ ሰው ስልናወራ በዘመን ይለያያል አክብሮት አይደለም ከባህልም ጋር እያያዛል። እኔ በኔ ዘመን በእናንተ ጋር ደርሶ እንደሆነ አላውቅም፣ ኖር የሚለው ነገር በጣም ደስ ይለኛል። በቃ ትልቅ ሰው ሲመጣ ኖር፣ እንዴት የምደሰትበት ማለት ነው። አሁንም ባይቀር ደስ የሚለኝ ማለት ነው አይደለም ቅድም ሙሌ እንዳለችው ነው አክብሮት ከእንትን ነው የሚጀምረው፣ ከቤተሰብ ነው የሚጀምረው። ኖር ለምሳሌ ኖር በጣም አሪፍ ነገር። አሁን እኔ እኛ ቤት ድሮ ልጅ ሆነ አባቴ ሲገባ ኖር ካልተባለ አይቀመጥም። ዝም ብሎ ነው ማያ ቆሞ ይጠብቃል። አይናገሩም አይናገሩም ጉዳቸው በቃ ቴሌቪዥን ልን ቢተመሰጠ ምናምን ከሆነ የሆነ ነገር ጥላ ይከብድሃል። ዞር ስትል በሆነ አይኑ እያየ ነው እንደዚህ ብለህ ትነሳለህ ምናምን ነው። እና አል ለካ የኔ ልጆች እንግዲህ የዘንድሮ አባት አደለም መላፋት ምናምን ላይ ትኩረት አድርጌ እችኛዋን ነገር አልነገርኳቸውም። እና አንድ ትልቅ ሰው መጣና ቤት፣ እኔ በቃ ብድግ ብዬ እላችኋለሁ እነሱ እንደዚህ ቺን ልጅ ብሎ ትልቅ ሰው ሲመጣ ምን ያደርግለታል ሰውየው? የኔ በቤተሰብ ደረጃ ልናስተላልፉ የሚገባ ነገር ነው። የመከባበር የሚባለው ነገር አክብሮት የሚባለው ነው። በቤት ውስጥም ራሱ እ ታላቅን ማክበር ታላቅን ማክበር ማለት ሲጀመር ለሰው ልጅ ክብርና ዋጋ መስጠት ነው፣ እና የትኛውንም ሰው ታላቅሽን ምንል ይችላል ተናሽሽን በደንብ ታከብሪያለሽ። የሰው ዋጋ ሲገባሽ ማለት ነው፣ እና የሰውን ዋጋ በደንብ መረዳት ነው ብዬ አስ ሰ ሲ ደግሞ በጣም ትክክለኛ ፖይንት ነ ያዘውትንሽንም እድሜ መወሰን ምንም እ መምረጥ የለም። ስታከብር አጠቃላይ የሰውን ልጅ አከብራለው ምትል ከሆነ በስልጣኑ አይደለም ለ የምታከብረው በሀብቱ አደለየምታከብረው አ በሰውነቱ ሰውን ስታከብረው ትሰጠዋለህ በአንድ ደግሞ አንተ ራስህ መከበር ከፈለክ ሌላውን ማክበር አለብን። ስለዚህ ወደዛው የት ትሄዳለህ? ህጉንም ታከብራለህ፣ ባህል የራስህን የሆነ ታላላቆች ታከብራለህ፣ ጀግኖችህን ታከብራለህ፣ አይደለ አባቶችህን ታከብራለህ። በዛው ይሄዳል ይወራረሳ። ብዙዎቻችን ትኩረት ማንሰጠው ትኩረት የማንሰጠው ማሮ ትክክለኛ አባባል ነው ያለችው። አንዳንዴ ታላቅ ማክበር መምህርን ማክበር ታላቅ ታላቁን እናት አባት ግዴታ ነው እንማራሉ ብዙዎቻችን እኩዮቻችን ማክበር ላይ ግን ልብ አንለውም። ግን ትልቁ መሰረቱ እዛ ነው። እኩዮቻችን ጋር ስንከባበር ትምህርት ቤት ተማሪዎች ከእኩዮቻቸው ጋር ሲከባበሩ፣ ቤት ውስጥም ያን ነገር ይተገብሩታል። የሚሰዳደቡ ከሆነ አጉል ነገሮችን የሚነጋገሩ ከሆነ ያንኑ ነው ነገ የሚተገብሩት። ትልቅ ሰውም ሲያዩ ያ ነገር ትክክለኛ ነገር ይመስላቸዋል። አንድ አባባል አለ ታላቅን ማክበር የሚገባ ነው እኩያን ማክበር ግን ትህትና ነው። በጣም ትክክለኛ በጣም ሁለቱም ያነሱት እንትን ምክንያቱም ለመሰለ ጓደኛማ ስትሆን ጓደኛ ስትሆን ጓደኛህን ካላከበርከው አስበው ሊፈጠር እንደሚችል ሁልጊዜ ትተቸዋለህ አታከብረውማ ሰው ፊት ትዘረጥጠዋለህ ከዛ እያደገ ነው የሚመጣው ጠላት እየሆንክ ነው የምትመጣው ስለዚህ እኩያህንም ማክበር ከዛው ጋ ነው ግዴታ ነው ማክበር ትህትናም ነው ትክክል ብዙ ጊዜ የማይገቡ ነገሮች ሊሰሩ ይችላሉ ግን አንዳንዴ የምንናገራቸውን ነገሮች ኔጌቲቭ ነገር ወይም የማይገባ ነገር እንኳን ቢሆን ክብር ባለው መልኩ ስንናገር ጥሩ ነገር ከሆነ ደግሞ ያንን ጥሩ ነገር ማድነቅ ከኔ የተሻለ ነገር ካለው ከኔ የተሻለ ያለውን ነገር መንገር ለዛ ልጅ ትልቅ ክብር ነው። ሚኪዬ ያነሳው እኮ በቤተሰብ በባልና ሚስት ያለው ትልቁ ነገር ማለት ነው። ባልና ሚስት እኮ ሀያትዬ ሲከባበር መውደድሽ እየጨመረ ይመጣል። መውደድ ውስጥ ፍቅር ውስጥ ክብር ሲኖር ቫሊዩ ይኖረዋል፣ ክብደት ይኖረዋል፣ መሰረት ይይዛል ማለት ነው። ስለዚህ እያነሱ ጭቅጭቆች ይሄዳሉ። ልጆች ያንችን እያዩ ይሄዳሉ። እያለ እያደገ ወደ ሀገር ወደ ጎረቤት ይሄዳል። ሁለቱም አንድ አይነት ነገር ነው የሚያወሩት ግን ይጨዋሉ። ሰንኪ ታስታውሳላችሁ። አሁን እኮ ማክበር ማክበር ስንል ማለት ነው። አሁን እዚህ ሁላችንም የተሰበሰብነው ለስራችን ብለን አይደለ? ስራችን አክብረን ነው። እና የታምራት ሞላ ሙዚቃ ታስታውሰዋል

እንኳን የለም እና ስለ እሱ ኢቲቪ መስራት አንዱ ቁም ነገሩ ወደ ኋላም ወደፊትም ሁሉም ያለውን ነገር የማወቅ እድል ይኖራል እና ያ ሙዚቃ ስራ ክቡር ነው የሚለው ሙዚቃ እውነተኛ የታምራት ሞላ ሙዚቃ ታሪክ ነው፣ የእሱ ታሪክ ነው ማለት ነው። እና በዛን ጊዜ በዘመኑ እሱ የባላ አባስ ልጅ ነበረ እና በዛን ጊዜ ሙዚቃ ምናምን መስራት እንደ አዝማሪነት ምናምን የተባለ የማይወደድ ነበር እና ሙዚቀኛ ሲሆን ሙዚቃ ሲመርጥ አገለሉት፣ ቤተሰቦቹ በቃ ማለት ነው። በቃ ከቤተሰባችን ፈንገጠ ወጥታል፣ እዚህ የባላባት ልጅ ነህ አንተ፣ እንዴት እንደዚህ ታደርጋለህ ተብሎ ወጣና፣ በቃ ይሄ ነገርማ ሙዚቃም ስራ መሆን ማሳየት አለብኝ ብሎ ይሄ ሙዚቃ የሰራው እና ከዛ ስራ ክቡር ነው የሚለው ሙዚቃ ተሰራ። በአጋጣሚ አንድ ቤተሰብ አባል ወደ አሜሪካ ይሄዳል። ወደ አሜሪካ ሲሄድ እዛ አሜሪካ ሀገር ለካ ሙዚቃ የሚባለው ነገር ሙዚቀኛ የሚባለው ነገር በደንብ የሚወደድ የሚከበር ሙዚቀኛውን ለማግኘት በጣም ግፊያ ሩጫ ያለበት ነውና ደብዳቤ ተላከለት ለተምራት ሞላ ጥሩ ስራ ነው የምትሰራው። ለካ እንደዚህ የተከበረ እና የተወደደ ሙያ ነው ተብሎ ላከለትና በዛ ደብዳቤ አማካኝነት ሁላ ከቤተሰቦቹ ጋር የተጣላው ከቤተሰቦቹ የተለያየው ነገር ታረቀና እስካሁን ድረስ እኮ አሁን ስራ ክቡር ነው በጣም ብዙ ሰው ይጠቀማል፣ እንደሆነ አባባል፣ እንደሆነ ጥቅስ። የሆነ ጊዜ ማህበረሰቡ ትንሽ ናቸው ብሎ የሆኑ የሆኑ ስራዎች እንደ ትንሽ የሆኑ የሆኑ ስራዎች እንደ ትልቅ ተወስዶ ነበርና ራሱ ደግሞ መልሶ ካረ ነው ማለት ነው። እና ያነሳችሁ ወይንት ማለት በጣም ደግሞ እስካሁን ካወራነው ለየት ያለ ሆኖ ልቅ ደርዝ፣ ምክንያቱም ስራ ስታከብሪ ነው ወደ ስኬት የምትሄጂው። ይሄ ምንም ጥርጥር የለውም። ሰው በሆነ በሙያ አይደለም ትልቅ የሚሆን አይደለም ማለት የሆነ ሙያ ስላልሽ አይደለም ትልቅ አመት፣ አንቺ ነሽ በሙያ ውስጥ ትልቅ ነገር፣ ስራን አክብሮ የሚሰራ ሰው ምንም ቢሆን፣ እኔ አባቴ ምን ይለኝ ነበር፣ ሊስትሮ ብትሆን በኢትዮጵያ አንደኛው ሊስትሮ እንድትሆን ነው ፈልጎ ይላል። እንትኑ አይደለም እንትን መባላ አይደለም ነው። ግን መከባበር ሲባል ይሄ ባለሙያዎችን አዋቂዎችን፣ ጠቢባንን፣ ሊቃውንትን፣ ለእውቀት ቦታ የሚሰጡ ሰዎችን ሕይወታችን እንዲቀሉልን ያረጉ ሰዎች በሕይወታችን ውስጥ ብዙ ነገሮች ቀሎልናል። እነዛ ሰዎችን፣ አናከብራቸው። አንዳንዶቹን አናውቃቸው። ቤት ውስጥ በየቀኑ የምንገለገልባቸው ቀላላል ነገሮችን ጊዜን ቀምረው ሰዓት የሰሩልን ሰዎች፣ ሕክምና ላይ፣ ትምህርት ላይ በጣም በበርካታ ዘርፎች ላይ ያሉትን ሀገር ውስጥም ውጭም ከጎናችንም አጠገባችን ያሉ አዋቂዎችን አናከብር። ቅድም አንድ ወዳጄ ጋር እያወራሁ ነበር ወደዚህ ስመጣ፣ በጣም የሚገርመው አንድ ሰው የነገረኝን ነገር ነገር ልንገርካል፣ ይሄን ሀሳብ ሳነሳበት መብራትን ከሰራው ይልቅ ያበራው ነው የሚደነቀው። እና በጣም ነው የገረመኝ። ለመጀመሪያ ጊዜ መብራት የሰራው ሰው የማን ነው ላይታወቅ፣ ግን እኛ ቤት መብራት በርቶ ወይ አንድ የገጠር ከተማ መብራት በርቶ ያበራው ሰውዬ ከጠቢቡ በላይ ይደነቃል። እና አዋቂዎችን ማክበር ማድነቅ በጣም ይህንን ለማድረግ ሀያት እንትን በይና አንድ ጊዜ ስራሽን ሰሪ ሰሪ። ሰላም ቤተሰቦቻችን፣ እንዴት ቆያችሁን? እሑድ ቤት ተጀምሯል። ዛሬም ዳግም በእሑድ ቤት በቆንጆ ዝግጅቶች በጥሩ ሁኔታ በቆንጆ ሀሳቦች ተመልሰናል። ዛሬ አብረናችሁ ነው የምንቆየው። ሁላችሁም በያላችሁበት ሆናችሁ ደግሞ የእሑድ ቤት ቤተኛ እንደሆናችሁ ተስፋ እናደርጋለን። ዛሬ ማንም ብቻውን አይሆንም። በመንፈስ አንድ ሆነን በአብሮነት ቆንጆ ጊዜ ነው የምናሳልፈው። ቤተሰቡ እሑድ ቤት ተጀምሯል አለ